አቶ ደጀኒ እንደሆነ ተሰምቷል። የአቶ ደጀኒ ና የአቶ ደጀኒ ሚስት መሆኗ ታውቋል። ያው እንደምታውቁት የንስር አይን በጣም ቴንሽን ውስጥ ነው ያለው፣ ሀሳብ ውስጥ ገብተዋል። ጭንቀት ውስጥ ነው ያለው። ትላንት እንኳን አቶ ደጀኒ ቤት የምሰራ ሰራተኛ ድሜስ ሬስቴት የቤት ባለቤት ሲያደርጋት ጊዜ ምን ማውራት ነው ያቀተው። በቃ ደብር ብር ብሎት፣ በጣም ክፍቶት ነው ያ ቪዲዮ የሰራው የነበረው ያው አሁን በኤልሳ ጉዳይ ላይ ምንም መስራት አቁመዋል። ለምን መስራት አልቻለም? በጣም ድብርት ውስጥ ነው ያለው። ለምን እሱም በጣም ሊቆጨው ይችላል። ለምን እቺ ልጅ ትላንት ለምን አልጠየቀችም? እናቴ ታማኪን ቤት ገብታ ለምን አልጠየቀቻትም? በማለት ከፍቶት ዝም በማለቱ ዛሬ ዋጋ ያስከፍለው ነው። እንደምታውቁት ለምን በዛ ሰዓት ምንድን ነው ችግርሽ ምንድን ነው ብሎ ቢያጣራ ቢጠይቃት ኖሮ ለዚህ አይደርሱ ነበር። እንሳ ማጠፋ ነበር በገዛ ጎቷ ለብር ብሎ ለ ሀያ ፐርሰንት ብር ብለው በዚህ ለግን ዋጋ ያስከፈላትም ነበር ወይ ዋጋ ያስከፈለው ነበር ለሉል ማለት ነው። ይሄ በሆኑ የሚያደርጉት ደግሞ ደሞ ለብር ብለው ነው። ብር ይሄዳል ይመጣል። ሀያ ፐርሰንት ሊሰጠው ወንድሙ እንደዛ ጋር በመድኃኒት አሳግቶ አሳግቶ ገጠር አስቀምጠው። ስለዚህ እንደምናውቀው ልውል በጣም ከፍቶታል። የኤልሳ በመጥፋቷ በጣም ነው ያሳዘነኝ። ልውልን በዚህ ልክ እጅ መስጠቱ በጣም ነው ያሳዘነኝ። እንኳን በዛ ሰዓት እንደዛ ታስሮ ታግቶ ምን ተብሎ እናቱ ላይ ያ ሁሉ መከራ ደርሶ በዚህ ልክ አልነበረም። ዛሬ ግንዶልን እንደዚህ በመሆኑ እንደዚህ የእጅ በመስጠቱ በጣም ነው ያሳዘነኝ። ያው አሁን የኤልሳ ጉዳይ አቶ ምን ማነው? ቴዲ ይዞት ነው። ቴዲ ነው የሚሰራው የኤልሳ ጉዳይን እንደምታውቁ። ስለዚህ የኤልሳ ጠበቃ የነበረው የኤልሳ በጠፋች ሰዓት ነው እሱን እየጠፋው የነበረው። ዛሬ ነገሩ ሲጠራ ጊዜ፣ ስለዚህ ዛሬ የተሰማው አዲስ መረጃ ምንድነው? የኤልሳ ጠበቃ የነበረው ይሄ ጉዳይ ላይ የእሷ ዶክሜንት ይዞ የሚከራከርላት ጠበቃ ከሷ ጋር አብሮ ነው የታገተው። እሱ ከታገተ ስድስት ወር ሆኖታል። ይህ ጉዳይ ደግሞ የኤልሳ ጠበቃ እንዲታገት አቶ ዳንኤል እንዲታገት ያደረገችው የገዛ ሚስቱ ናት። የገዛ ሚስቱ ከአቶ ኤፍሬም ጋር አብራ ነው የምትሰራው ከአቶ ኤፍሬም ጋርና ከአቶ ደረጀ ጋር አብሮ ነው የሚሰሩት የምትሰራው። ስለዚህ እሱ አሁን መጨረሻ ላይ ይሄ ሚስጥር ያወጣው የአቶ የኤልሳ የአቶ ዳንኤል ወንድም ነው ወንድም ይበዝ ከዚህ በፊት በጣም ጥሩ ስራ የሚሰራ ነው፣ ባለውን ነገር የሚኖር እንጂ እንደዚህ ሰው ማገት ያልሆነ ወንጀል ውስጥ የሚገባ ወንድም አይደለም ያለኝ። ግን አሁን ቺ ሚስቱ ካገባ በኋላ በጣም ወንጀል ውስጥ የገባ ነው። ከኛ ልንስማማ አልቻልንም። ምክንያቱም እሷ ከብዙ ሰዎች ጋር ግንኙነት አላት። ያላት ግንኙነት ደግሞ በጣም ከትላልቅ ሰዎች ከባለ ሀብቶች ጋር ነው። ያላት ግንኙነት እዛ ድርጅቱ ላይ የኤልሳ አባት ድርጅት ላይ እጅዋ ያለበት እሷ እዛ እንደምትተሳተፍ ነው የተነገረው። ፊትለፊት መቶ ሲያዋረዳት ጊዜ የኔ ወንጀለኛ ነው በገዛ በወንድም አልጋ ላይ የሚደፍረኝ ልጅ ነበር አውቆ ነው ብላ ነው ምትናለች። ግን መጨረሻ ላይ ሚስጥር አወጣባት። ብዙም ብር ስትቀበል ማስረጃ የያዘባት በቪዲዮ ለእናትዋ ደግሞ በጣም በተወሰነ ጊዜ በዚህ በስድስት ወር ውስጥ የእናቷ ስራ እንዳስጀመረችላት የእናቷ ጥሩ ብዙ ነገር እንዳሰራች ናት ነው የተናገረው። ስለዚህ በመጨረሻ በቃ እውነቱን አወጣለሁ ብላ ተናግራ ነበር። አዎ የኤልሳ ጠበቃ ነው። ስለዚህ በዚህ ስራ ላይ ሊሰራ አልፈለጉም። ምንም አይሆንም የተወሰነ ጊዜ ነው። አንቺ ምንም በባልሽ ላይ ማመልከቻ ማስገባት የለብሽም፣ ወደ ፖሊስ ጣቢያ መሄድ የለብሽም፣ ማንኛው ሰው ቢጠይቅሽ ደግሞ መናገር የለብሽም፣ የፈለግሽው ብር ይሰጥሻል ተብዬ፣ አዎ አልተናገርኩም። ስለዚህ ባሌ በጥሩ ሁኔታ ነው ያለው። እኔ ይህ ነገር ደጋግሜ ደጋግሜ ነው የመከርኩት የነበረው ከዚህ ጉዳይ ላይ ውጣ። እሷ ምንም አይነት ማስረጃ የላትም። አቶ ኤፍሬም ሀብታም ነው፣ ስለዚህ ብር ስላለው እንደፈለገ ሊያደርግ ይችላል። ከዚህ ኬዝ ላይ ውጣ ብዬ ብዙ ጊዜ ለምኜው ነበረ ግን እሱ ሊሰማኝ አልቻለም ነው ያለችው። እሱ ሊሰማኝ አልቻለም። ስለዚህ በመጨረሻ ላይ መረጃ እሱ ላይ ስላለ ያ መረጃ ሲጠፋ ድረስ ለጊዜው የሆነ ቦታ ታይቆይ ነው ብለው ነው የወሰዱት። መጀመሪያ ምንድ ነው ለስራ ሌላ አገር ወጥተዋል ነው ያለችው የነበረው፣ ግን በመጨረሻ ወንድሙ የእሱ ወንድሙ መጥቶ ሲያዋርዳት፣ አዎ የተወሰነ ጊዜ ነው ይመለሳል ። ስለዚህ አሁን እኔ አፌ በመዝጋቴ ደግሞ ከፍተኛ ብር ነው የሚከፈለኝ። ብዙ ሰው በሱ ዙሪያ ላይ ይመጣል። በቃ የኤልሳ ጉዳይ የኤልሳ ብሎ ጉዳይ ላይ ብሎ ነው የሚመጣው። እኔ አላቅም ነው እምላቸው ብዙ ሰው መልሽ ያለው ትላንት ፖሊስ መጥቶ እንኳን ማስረጃና መረጃ ሲጠይቀኝ አላቅም በመለስኩ ብቻ ብዙ ብር ነው የተሸለምኩት። ስለዚህ ያብር ለምን ያጣጣለሁ? ያብር ዛሬ የሰበስብና ነጊ ያ መረጃ በሱ ያለ መረጃ በሆኑ ካጠፉ በኋላ በሱ ያለ ዶክመንት ሆኖ እንዳለ ካጠፉ በኋላ ባሌ ይመልሱታል። እሱና እኔ ከጠባቀነት ወጥቶ ጥሩ ስራ እንሰራለን። እሷ የአባቷ ምንም አይነት መረጃ ሳይኖራት እንዴት የአባቴ ድርጅት የአባቴ ድርሻ ብላ ልትከላከል ትችላለች? ምንም አታውቅ ልጅ ብላ ነው የኤልሳ ከፍ ዝቅ ሊያረገቻት የነበረው። ስለዚህ እሱ የታገተበት ከታወቀ የእሱ መረጃ የኤልሳ ጠበቃ ያለበት ከታወቀ፣ ኤልስ እንዴት እንዳለች ይታወቃል። ምክንያቱም ጥበቃዋ ነው፣ ብዙ መረጃ ሊገኝ ይችላል። ስለዚህ አሁን እሱ ያለበት ታውቀዋል። ያው ሚስቱ በብር ነው ያታለችው። እኔ ያውቄ ነው የገባሁት እንጂ ትዳሮ መፈልገው ትዳር አልነበረም። ስለዚህ እሱ ምን አግብቶ ከኤልሳ ጋር የሚሰራው ባለ ሀብት ያለ እቺ ድሃ የሆነችን ከእሷ ጋር እንዴት ነው የሚሰራ ነው የቻለው ብላ ነው አፏ መልታው ነው የተናገረችው። አገራችን ላይ ባለ ሀብቶች እንደ ፈጣሪ ነው የሚፈሩት። ለምን? ብር ስላላቸው። ብር ስላላቸው እንደፈለጉ ስለሚሽከረከሩ የፈለጉ ሰው የፈለገው ነገር ማድረግ ስለሚችሉ ይፈራሉ። ስለዚህ ዛሬ እንደዛ ጀግና የሆነ መስፍን ያላሸነፈው ልውል ምንም ነገር ማይበግረው ልውል ዛሬ አንገቱ ደፍቶ ነው ቁጭ ያለው። አሁን በኤልሳ ጉዳይ ላይ የሚንቀሳቀሰው ቴዲ ብቻ ነው። ዘላለም በዚህ ጉዳይ ላይ ለምን ዝም እንዳለ አላውቅም። ያው አቤልም ባለፈ መጥቶ ነበር፣ ግን በዚህ ጉዳይ ላይ የሰራም አይደለም። ያው ልውልም የሰራም አይደለም ምክንያቱም በጣም አዝነዋል። ከፍቶታል። በጣም ስሜታዊ ነው የሚሆነው የሆነ ነገር ሲናገሩት፣ እኔ እረዳዋለሁ። ለምን በጣም ይወዳት፣ ካለበት ህይወት ያወጣችው ሴት ነበረች። ዛሬ ግን እሷ ታግታ፣ ማንኛውም ሰው ጉዳይ ፈርፍሮ የሚያወጣ ልጅ ዛሬ ለሱ መሆን አቅቶታል። ለምን በራሳቸው ጉዳይ ላይ ሲሆን መስራት አትችሉም? በቃ ለሁሉም ነገር ስሜታዊ ነው የምትሆኑት። ቢሄደበት በሆኑ ወይም ያገኛት ነው የሚመስላት። ምንም አይነት ፍንጭ የለም ምንም አይነት መረጃ። ግን አሁን ይሄ የጠበቃው ሚስት እያንዳንዱ መረጃ ከሰጠች ኤልሳ እንደምትገኝ እርግጠኛ ነኝ። የኤልሳ ያለችበት እሱ ያውቃል። ለምን አብረውን የታገቱት አሁን ምሳሌ አጎቷ ዝም ብላ ከቤት ወጥታ ጠፍታ ነው ያለች ብለዋል እንጂ እጁ አለበት። እዛ ክፍለ ሀገር ድረስ ሄዳችሁ የኤልሳ ማነት ታውቃላችሁ። ጥበቃው ደግሞ እንደምንም አድርጋቸው ካለበት መፈለግ አለባቸው። ግን ያለበትም እንደምትናገር በውዷ ሳይሆን በግድዋ እንደምትናገር እንሻላ እና ያለን ነጊ ደግሞ ጥሩ የኤልሳ ነገር አዲስ ነገር ሰምተን ኤልሳ ተገኝታ ልዑል ደግሞ ደስተኛ ሆኖ ቀና ብሎ እንደዚህ አንገቱ ደፍቶ እንዲተሰብሮ እንዲተሰቃይቶ መኖር ሳይሆን በጣም ደስተኛ ሆኖ ትዳር ውስጥ እንደሚገባ እርግጠኛ ነኝ። ልዑላችን መበርታት ነው ያለብህ፣ መጠንከር አለብህ። ማናቸውን እንዳያሳማቸው ያው አንዳንዴ በህወታችን በህይወታችን ላይ ብዙ ነገር ያጋጥመናል። ብዙ ነገራቶችን አልፈሃል። አሁንም እነዛ ነገራቶችን እነዛ ነገራቶችን ማለፍ አለብህ። አንተ በጣም ጀግና ነህ፣ ምንም ነገር ማይበግርህ ነህ። እንኳን እነዚህ ተራሶች ቷችና ያ ህዝብ በሆኑ አሰባስቦ የያዘ መስፍን አላሸነፈህም፣ አሸነፍከው እንጂ እና በርታ።